የአፍሪካ የካቶሊክ ጳጳሳት በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ህልፈት የተሰማቸውን ሀዘን ገለጹ። በአፍሪካ የሚገኙ የካቶሊክ ጳጳሳት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በማረፋቸው የተሰማቸውን ጥልቅ ሀዘን በመግለጽ ቅዱስነታቸው ለማህበራዊ ፍትህ፣ ሰላምና ለሰው ልጆች ሁሉ ክብር ያላቸው መሆኑን ተናግረዋል። ጳጳሳቱ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለዓለም አቀፉ ቤተ ክርስቲያን እረኛ በመሆን በተለይ ለእኛ አፍሪካውያን ጊዜ ወስደው የእኛን ነታ ለመረዳት ታሪኮቻችንን ለማዳመጥና ድምጻችን በዓለም አቀፉ መድረክ ጎልቶ እንዲሰማ ማስቻላቸውንም ተናግረዋል። ጳጳሳቱ ቅዱስነታቸው በአህጉሪቱ በተለያዩ ሀገራት ያደረጓቸው ሐዋርያዊ ጉብኝቶች በርካታ መሆናቸውን በማንሳት ይህም ለበርካታ ሰዎች ተስፋና ፍቅር በመስጠት ለሰው ልጅ ሁሉ ያለምንም ልዩነት ላሳዩት በጎ ምግባር አመስግነዋል። ጳጳሳቱ ባስተላለፉት መልእክት የፍቅርና የአገልግሎት ተልእኮን በመቀጠል ሁሉን ያቀፈች ቤተ ክርስቲያንና የእግዚአብሔርን መንግስት የሚያንጸባርቅ ዓለም ለመገንባት በመታገል የርዕሰ ሊቃነ ጳጳሳት ፍራንቺስኮስን በጎ ምግባሮች ማስቀጠል ያስፈልጋል ብለዋል። በአፍሪካ የሚገኙ የካቶሊክ ቤተ ክርስቲያን መሪዎች በአንድነት እንዲራመዱ፣ እርስ በርስ እንዲደማመጡና የበለጠ ሁሉን አቀፍ ማህበረሰብ እንዲገነቡ በማበረታታት የሲኖዶሳዊን ጉዞ በትጋት ማስቀጠል ያስፈልጋል ማለታቸው ሁኔታውን ኤሲያ አፍሪካ በዘገባው አመላክቷል።